የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። ኢዮብ ተካልኝ ናቸው። ከአሜሪካ ከመመለሳቸው በፊት እየዛቱና እያስጠነቀቁ በኢቲቪ ታይተዋል። ከሶስት ሳምንታት በፊት ወደ ቤጂንግ፣ ከሁለት ሳምንታት ቀደም ብሎ ደግሞ ወደ ዋሽንግተን ዲሲ ያቀኑት ኢዮብ የብሔራዊ ባንክ ገዢ ከሆኑ በኋላ ዓለምን ወደሚገዙት ቻይናና አሜሪካ ተጉዘዋል። በተለይ የቻይናው ጉዟቸው በኪሳራ የተደመደመ መሆኑን መዘገባችን አይዘነጋም። ብድር መክፈያ ዘመን አራዝሙልን ብለው የተማጸኗቸው ቻይናዎች እንኳን ደህና መጣ ብለው እንዳልተቀበሏቸው ሁሉ ደህና ግባ ብለው አልሸኟቸውም። በዋሽንግተን የነበራቸው ቆይታም ቢሆን ከአሜሪካ መንግስት ጋር የረባ መደራደርም ሆነ መነጋገር ባይፈጽሙም አነጋጋሪ ነገር ግን አላጣውም። የእሳቸውን አነጋጋሪ ንግግር ተከትሎ ብዙ ነገሮች እንዲነገሩ በር ከፍቷል። ያወሩት ስለ ዶላር መንዛሪዎች ነው። እሳቸው ሕገ ወጥ ይሏቸዋል። ሕገ ወጥ ብቻ ሳይሆን ሽብርተኝነትን በገንዘብ የሚደግፉ በእሳቸው አገላለጽ ቴሮሪዝም ፋይናንሲንግ ላይ የተሰማሩ ናቸው ብለዋል። እነዚህን ሰዎችም በአካል እንዳገኟቸው ተናግረዋል። እንዳስጠነቀቋቸውም ተሰምቷል። እንዳም ሆኖ ስለ ዶላር መንዛሪ ባለሥልጣናትና ስለ ባንክ ፕሬዚዳንቶች ሽርክና ይናገራሉ ተብሎ አይጠበቅም። በአንድ ወቅት በዚያ ሻቢያና ብልጽግና ከአንድ ሰፌድ እንዝገን ብለው በፍቅር እፍ ባሉበት ሰሞን በዚያ ፈንዲሻ በሚያጓርስ ኬክ በሚያቋርስ ቀለበት በሚያሳስር ፍቅር ውስጥ በነበሩበት ወቅትና በኋላ በሰሜን አሜሪካ የከፈቷቸውን የዶላር መሸመቻዎች ያብራራሉም ተብሎ አይታሰብም። በዚህ ዝግጅት እነዚህን ጉዳዮች አንስተን እናስታውሰን። ማን ነው ሌባ ማንስ ነው ሕገወጥ እንላለን። ሰሞኑን በተለይም ከባለፈው ሐሙስና ረቡ ጀምሮ የአንድ ዶላር ዋጋ 175 ብርን ተሻግሮ ታይቷል። ይህ ሽያጭ በተለይ አሜሪካ በሚካሄድ የጥቁር ገበያ ልውውጥ ላይ እንጂ አዲስ አበባ እዚያ ብሔራዊ ቲያትር አካባቢ ከኢትዮጵያ ሆቴል ዙሪያ ብቻ አይደለም። ጥያቄው አሜሪካ ላይ መንግሥት በምን መንገድ ዶላር መንዛሪ ሆኖ ዘለቀ የሚለው ብቻ አይደለም በመሰል መንገድ ዶላር እየሸጡ ናቸው ባላቸው ላይ እርምጃ እንደሚወስድ እየዛተ ነው። አሁንም ጥያቄው ዶላር አሜሪካ ውስጥ የሚዘረዝሩ ሰዎችን አንድ ዶላር በ175 ብር የሚሸጡትን መንዛሪዎች የት አግኝቶ ይቀጣችኋል የሚለው ብቻ አይደለም። ይህንን ጉዳይ እየተመለከቱ አንድ የፋይናንስ ጉዳዮች ባለሙያ ጉም ለመጨበጥ ከመሞከራቸው በፊት እዚያው አገር ቤት የባንክ ፕሬዚዳንቶች ከአስመጭና ላኪዎች ጋር የሚሻረኩበትን ዶላር ለምን አይቆጣጠሩትም ብለው ይጠይቃሉ። ገበያ ይወስናል እንዳላላችሁ ጠመንጃ ይነሳል ሲባል አይጋጭባችሁ ምን የሚልን ጥያቄ ከቁም ነገር የማይቆጥሩት ሰዎቹ ለሁሉም ጠመንጃ መምዘዝ የሚወዱት ነውና ለዚህም የውጭ ምንዛሬ ነክ ወንጀል ጉዳይም የማሰማራው የጸጥታ ተቋማት ነው ብሏል። ሸዋሮቢት ላይ አራስን በድሮን ቦምብ እንደመግደል ሁሉ ቀላል የመሰላቸው ብልጽግናዎች በአሜሪካ ውስጥ የሚደረግን ልውውጥ በጦር ሰራዊት ስለማስቆም እየዛቱ ነው። ይሳካላችኋል ወይ የሚለውን ስንመለከት ኢዮብ ተካልኝ ከሽብርተኞች ጋር ተገናኝች የተመለስኩ ሲሉ እንሰማቸዋለን። ሽብርተኞቹን በማስመልከት የተናገሩት መዘዘኛ ነገር ከብልጽግናዎች አንደበት ከሚወጡ አደገኛ መልእክቶች መካከል ሆኖ የሚታለፍ ብቻ አይደለም። ይህንን ጉዳይ ከብልጽግና የባሱ የኢትዮጵያ ጠላቶች ቢሰሙት፣ ደግሞም ስዊፍት ለተባለው የባንኮች ቴሌኮሚኒኬሽን ኩባንያ ቢጠቁሙ የሚደርሰው አገራዊ ኪሳራ ጥቂት አይደለም። እነዚህ ነጥቦች ስለ ዶላር መንዛሪዎች ባለሥልጣናት፣ ስለ ዶላር ነጋዴ የባንክ ፕሬዚዳንቶች፣ ከሻቢያ ጋር ተሻርከው ዶላር ይመነዝሩ ስለነበሩ ብልጽግናዎችና ስለ ተያያዥ ጉዳዮች ተጨማሪ ሐሰሳ ለማድረግ ተጨማሪ መረጃም ለማከል ተጨማሪ ደቂቃዎች እንጨምር። ግሬተር ዲሲ አካባቢ ያሉ የኋላ አስተላላፊ ድርጅቶች ጋር የባንክ ማኅበር አማራጮችን ጨምረን ሰፊ ውይይት አድርገናል። የውይይታችን ትኩረት የነበረው የባንክ ገዢው የውይይታቸውን ትኩረት ማብራራት ከመቀጠላቸው በፊት ቀዳሚ ማስታወሻዎችን ነው። የብልጽግና መንግሥት አውዳሚ ጦርነት አካሂዶ ካወዳደመ በኋላ እንደገናም ሌላ ጦርነት ሲያምረው ገንዘብ ቸገረው። ኢኮኖሚው ሲደቅ ዶላር እንደ ብርቅ ልጅ ሲናፍቅ የብልጽግና ፊቶች ወደ አይኤምኤፍ ዞሩ። አገር ሸጠን አራት ቢሊዮን ዶላር ስጡን አሉ። እናት አይምኤፍ የለመደውን ቅድመ ሁኔታ አስቀምጦ ተስማማ። ከቅድመ ሁኔታዎቹ መካከል ከዚህ በኋላ የዶላር ዋጋ የሚመነዘረው በገበያ እንጂ በብሔራዊ ባንክ አይደለም የሚለው አንዱ ነው። አራት ኪሎ ለዋሽንግተን ትዕዛዛት በሁለቱም እግሮቹ ተንበረከከ። ከዚያ በኋላ መንግሥት የዶላርን መሸጫ ዋጋ የዩሮን የመመንዘሪያ ተመን መወሰን እንዳይችል ጥብቅ ክትትል ይደረግበት ዘንድ ሆነ ተቆጣጣሪውም አበዳሪው ራሱ አይምኤፍ ሆነ። ብር ያላቅሙ ተለጥጧል ያሉት ጠቅላይ ሚኒስትሩ የሚመሩት ሽያጭ ስትሄድ ስከተላት እንዳለው ዘፋኛ ያለ ሆነ። በእርግጥም ከዚያ በኋላ 58 ብር ትሸጥ የነበረች 1 ዶላር 150፣ 160 እና 170 እያለች እየሮጠች ሄደች። አቅርቦትና ፍላጎት በገበያ ሕግ ይጣጣማሉ የሚለውን ስርዓት ሊተገብሩ ከተስማሙበት ከሐምሌ 2016 ወዲህም ዶላር እየጠነከረ ብር እየተንኮታኮተ እየደቀቀ ሄደ። ይህ በተላላኪነታቸው ምክንያት የመጣ ጣጣ ሳይሆን በሕገ ወጥ የዶላር መንዛሪዎች ምክንያት የተከሰተ ነው ብለው እያሳበቡ እንዲቀጥሉ ማደረጋቸው፣ በዚህም የግለሰቦችን አካውንት፣ የመንግሥት መስሪያ ቤቶችን የባንክ ሂሳብ ጭምር እስከ መዝጋት የሚያደርስ መደናበር ውስጥ ገብተው ተገኙ። እየተደናበሩም ዱባይ ሄደው ድርሃም ስትልኩ በባንክ ላኩ፣ ካልሆነ እንቀጣለን እያሉ አስፈራሩ። አሜሪካ ድረስ ተጉዘውም በዋሽንግተንና አካባቢው ያሉ የዶላር መንዛሪዎች ወደ ኢትዮጵያ የሚላክን ገንዘብ እያስቀሩ ነውና እና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 አበክሬ ማሳሰብ ፈልጋለሁ። በዚህ ንግግራቸው ውስጥ በማያሻማ አገላለጽ የጠቆሙት በአሜሪካ ውስጥ የሚኖሩ ከአሜሪካ መንግስት ፈቃድ ወስደው የሐዋላ ስራ የሚሰሩ ግን ደግሞ ሽብርተኝነትን ፋይናንስ የሚያደርጉ ሰዎች መኖራቸውን ነው። በሌላ ቋንቋ አሜሪካ ሽብርተኝነትን በፋይናንስ ለሚደግፉት ሰዎች ሕጋዊ ፍቃድ ትሰጣለች እያሉ ነው። እንደገናም እነዚህ ሕገ ወጥ ላኪዎች ኢትዮጵያ ውስጥ ስምሪት አላቸው እያሉ ነው። አክለውም እነዚህን የሽብር ኃይሎች ፋይናንስ የሚያደርጉ ሰዎችን አገኘኋቸው፣ አስጠነቀቅኳቸውም።

ነገሩን ከብልጽግና የላቀ የአገር ጠላት ባይኖርም ሌላ ክፉ አካል ይህንን ሳይስማው የሚያስብለው ይህ ነው። ጉዳዩን ግልጽ እናድርገው። ብልጽግና ከወራት በፊት የዓለምን ትኩረት ለመሳብ ሽብርተኝነትን የሚቆጣጠርና የሚይዝ ነኝ ለማለት አስልቶ ሰማንያ የሚደርሱ የአይስ አባላትን ያዝሁ ማለቱ አይዘነጋም። ኢትዮጵያ ውስጥ አሁንም ያልተያዙ የሽብር ቡድኑ አባላትም እንዳሉ መግለጹ እንዲሁ ከዚህ በኋላ ነው። ኢዮብ አሜሪካ ውስጥ ለሽብር ተግባር ሰዎች ገንዘብ የሚልኩ መሆናቸውን አገኘው አግኝቼ ማነጋገርኳቸው፣ አስጠነቀኳቸው ቸው የሚሉት ይህ ጉዳይ ከ አስራ አንድ ሺህ በላይ የዓለም የፋይናንስ ተቋሞችን የገንዘብ ዝውውር ደህንነት ነቅቶ የሚቆጣጠረውና የኢትዮጵያ ባንኮች በጠቅላላ የተመዘገቡበት ሶሳይቲ ፎር ወርልድ ዋይድ ኢንተር ባንክ ፋይናንሻል ቴሌኮሙኒኬሽን የሚባለውና በአጭሩ ስዊፍት ተብሎ የሚጠራው ተቋም የብሔራዊ ባንኩን ገዢ ንግግር ከሰማ አደገኛ ውጤት አለው የሚሉ አንድ የፋይናንስ ጉዳዮች ባለሙያ እነዚህ ሰዎች የሚያደርጉትንም የሚናገሩትንም የሚያውቁ ይሏቸዋል። ይህ ስዊፍት የተሰኘው ተቋም በባንክና መሰል ተቋማት መካከል የሚደረግ የገንዘብ ዝውውር ለሽብር ተግባር እንዳይውል ነቅቶ የሚጠብቅ የፋይናንስ ቴሌኮሚኒኬሽን ነው። ይህ ተቋም በአንድ ባንክ በኩል የተላከ ገንዘብ ለዚህ ዓላማ ከዋለ ባንኩም ሆነ ባንኩ የሚኖርበት አገር ተጠያቂ ይሆናሉ። በዚህ ስራ ላይ ተገኝተዋል የተባሉ ባንኮች በጀርመን በእንግሊዝና በፈረንሳይ ሳይቀር በመካከለኛው ምስራቅም ዱባይ ኢስላሚክ ባንክ በሳውዲ አረቢያ ናሽናል ኮመርሻያል ባንክና መሰል ተቋማት ቅጣታቸውን ተከናንበዋል። እንዲህ ያለ መዘዝ እንዳለው እንኳን የሚያውቁት እዮብ ተካልይ ግን ሽብርተኛ ያሏቸውን ሰዎች መልሰው እየተለማመጡና እያስፈራሩ ደግሞም አብረው ቁጭ ብለው እየተወያዩ ሲናገሩ እናደምጣቸዋለን። ይህንን ሁሉ ያስባላቸው እንዲህም የማይባልን የሚያስብላቸው የውጭ ምንዛሬ ግብይት በገበያ ይወሰናል ካሉ በኋላ ገበያው እየሮጠ እነሱ ሊደርሱበት ባለመቻላቸው ነው የሚሉ አስተያየት ሰጪዎች የሚያቀርቡትን መፍትሄም አስገራሚ ይሉታል። በገበያ ይመራል ያሉትን ጉዳይ ትተውት ጠመንጃ ይመዘዛል በማለት የውጭ ምንዛሬ ግብይትን በሰራዊት ማግተልተል ስለማስተካከል ይናገራሉ። ደጋግመን ብናነሳም ከሕገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል፣ ከጸጥታ ተቋማት ጋር በመነጋገር ከጸጥታ ተቋማት ጋር በመነጋገር ሰፊ ዝግጅት ያደረገው ብሔራዊ ባንክ ተዘጋጀሁበት የሚለው ጉዳይ የዶላር ምንዛሬ ዋጋ እንዲወደድ ያደረጉ ሰዎችን በወታደር ስለመቅጣት፣ በሰላይ ስለመያዝ፣ በእስር ቤት ስለማቆም መሆኑ ነው። ይህ ገበያ ይወስን ካላችሁት ነገር ጋር አይጣረስባችሁም ወይ የሚል ጥያቄ የሌለባቸው ብልጽግናዎች የዶላር ፖሊሲን በፖሊስ እናርቃለን ባይ ናቸው። ብር ከዶላር አኳያ ያለውን የምንዛሬ ጣሪያ በመንግስት መወሰንና ብር ከዶላር አንጻር ያለውን ግንኙነት ገበያ እንዲወስነው ማድረግ ሁለት የተለያየ ጽንሰ ሀሳቦች ቢሆንም የዶላርና የብርን ግንኙነት መንግስት ወሰነ ማለት በዶላር አቅርቦት ላይ ቁጥጥር ይኖረዋል ማለት እንዳልሆነ ቢታወቅም፣ ብልጽግናዎች ግን ገበያው ይወስነው የሚል ፖሊሲ ባወጁ በቀናት ውስጥ ፖሊሲ ሳይሆን ፖሊስ ነው የሚወስነው በማለት የጸጥታ ኃይሎቻቸው በእያንዳንዱ ቤት በዩኒፎርምም ያለ ዩኒፎርምም እየገቡ እንዲቆጣጠሩ አዘው እንደነበር ጠቅላይ አዛዡ አብይ አሕመድ ገልጸውም እንደነበር አይዘነጋም። ይህንኑ ከፍ አድርገው የተከሰቱት እዮብ ተካልኝ ደግሞ ከአሜሪካ ሆነው ዶላር በባንክ በማይልኩት ላይ የጸጥታ ተቋማት እርምጃ ይወስዳሉ እያሉ ነው። የሚወስዱትም እርምጃ አካውንቶችን መዝጋትና መሰል ነገር እንዳልሆነ አስጠንቅቀዋል። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም አካውንት በመዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት ትፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። አገራት እንዲህ እንደ ኢትዮጵያ ለአይምኤፍ ሲያጎበድዱ በመደበኛና በትይዩ ግብይቶች ውስጥ ያለው የውጭ ምንዛሬ መሸጫም ሲራራቅባቸው ማየት የተለመደና የሚጠበቅ ነው። መፍትሄው ወታደራዊ ሳይሆን ኢኮኖሚያዊና ፖለቲካዊ እንዲሆን ሲሞከርም፣ በአብዛኛው ግን ሳይሳካ ሲቀር 50 ዓመታትን ተሻግሯል። የውጭ ምንዛሬ ምንጮችን ማበርከት የፖለቲካ ችግርን ፈቶ ጦርነትን በማቆም ኢንቨስትመንት እንዲገባ ኤክስፖርትም እንዲበዛ ማድረግ ከውስጥም ከውጭም ካለው ህዝብ ጋር በመታረቅ ሐዋላ ወይም ሬሚታንስ በህጋዊ መንገድ እንዲላክ ማድረግ፣ ትይዩ ወይም በተለምዶ ጥቁር ገበያ የሚባለው እንዲዳከም ባንኮች ብዙ ዶላር እንዲኖራቸው ማድረግ ወዘተ የሚሉት ጥቂቶቹ ናቸው። ብልጽግና ግን ማስተካከያው ጠመንጃ ነው ባይ ነው። በእርግጥ አገዛዙ ለፖለቲካዊ ጥያቄዎች ጠመንጃ መምዘዝ፣ ለትችት ሰይፍ ማንሳት ጠባዩ ነው የሚለው የሚታወቅለት ቢሆንም ለፈጠራቸው ኢኮኖሚያዊ ቀውሶችም መፍትሄው ጠመንጃ ነው ሲል ይህ የመጀመሪያው አይደለም። በ2012 የብር ኖት ቅያሬ ሲመጣ እንዲሁ ወታደራዊ መፍትሄን ይዞ ብቅ ብሎ ነበር። ያልዳበረ የባንክ አጠቃቀም ስርዓት ባለባት ሀገር ውስጥ ብር ሲቀየር ሊፈጠር የሚችለው የተጓተተ አካሄድ የሚጠበቅ ቢሆንም የጦሩ ጠቅላይ አዛዥ ግን ለሰራዊቱ ልዩ መብት ሰጥተው በኃይል ውረሱት ሲሉ አዘውት። ስንቱን ዜጋ በወታደሮቻቸው አዘርፈውታል። ከአንድ ነጥብ አምስት ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው፣ ይወረሳል። ገንዘቡ ይወረሳል። መከላከያ ከወረሰው መከላከያ ለማጠናከር እንጠቀምበታለን ለኛ ሰጡ ነው። መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት፣ ገንዘቡ እኛ ምንፈልገው ህገወጥ ገንዘብ ይጠፋ። ብቻ አገዛዙ ከህግ በላይ ጠመንጃውን እንደሚያምን ከሚያስረዱልን ምስክሮች አንዱ ይህ ንግግር ነው። ዜጎች የብር ቅየራውን ተከትሎ የሚፈጠርባቸውን ግርታም ሆነ የሚፈጥሩትን ጥፋት ህጋዊ በሆነ መንገድ ከመዳኘት ይልቅ ለታጠቁት ወታደሮች ውረሱ የሚል መብት ተሰጣቸው። ህጋዊ በሆነ መንገድ ሰዎች ቅሬታ እንዲያቀርቡ፣ እንዲመከሩ፣ እንዲከሰሱና እንዲከሱ አለያም መሰል ነገር እንዲያደርጉ ሰላማዊ ሁኔታዎችን ከማመቻቸት ይልቅ ውረሱት ተብለው ይኸው ሰራዊት በህዝብ ላይ እንዲዘምት ታዘዘ። በዚህም በተለይ በኦሮሚያና በሶማሌ ክልል የመንግሥት ወታደሮች ቤት ለቤት እየዞሩ መዝረፍና የህዝብን ገንዘብ መንጠቅ ሥራቸው አድርገውት እንደነበር በወቅቱ በተከታታይ መዘገቡ ይታወሳል። ቢያንስ የብር ለውጥ ለማከናወን ከአፈሙዝ ውጪ ምንም ምርጫ ያልታየው አገዛዙ አሁን ደግሞ ከአሜሪካ የሚላክ ዶላር በባንክ በኩል ካልመጣና እዚያው ከቀረ ወታደራዊ እርምጃ ወስዳለሁ እያለ ነው። እንደ ጃፓን ፐርል ሀርበር ሊመታ ወይስ ሌላ እርምጃ ሊወስድ የሚለውን ፌዝ ጣላ አድርገን ስናልፈው ራሱ ብልጽግና በአሜሪካ ገበያ ዶላር ሲገዛና ሲሸጥ ሲሰማራም እንደርስበታለን። በተለያዩ የአሜሪካ ከተሞች በግለሰቦች ስም በከፈታቸው የሐዋላ ድርጅቶች ገንዘብ እየሰበሰበ መሆኑን የሚናገሩ አስተያየት ሰጪዎች ሰሞኑንም የአንድን ዶላር ዋጋ 175 ብር ያደረሱት ራሱ መንግሥት ያሰማራቸው መንዛሪዎች ናቸው ይላሉ። እነዚህ መንግሥት ያሰማራቸው መንዛሪዎች ደግሞ የባለሥልጣናት ቤተሰቦች፣ ከባለሥልጣናት ጋር የተሻረኩ ባለሀብቶችና መሰል አካላት መሆናቸው ታውቋል። እንዲህ ያለውን ጠባይ ከሻቢያ ጋር ፍቅር በነበረበት ወቅት የለመደው ነው የሚሉ የፋይናንስ ባለሙያዎች በ2013ና14 ዓ.ም መንግሥት የመሣሪያ መግዣ ዶላር ይሰበስብ የነበረውና የትግራይ ተወላጅ ዲያስፖራዎች ወደ ቤተሰቦቻቸው የሚልኩትን ገንዘብ በመንዛሪዎች ለመሰብሰብ የተሰማራው ያኔ ነው ይላሉ። ይህንን ከሻቢያ ጋር በጥምረት የሠራውና ብዙ ገንዘብም ያካበተበት ነበር የሚሉት ሰዎች ተመሳሳዩን ነገር አሁን ለመድገም በሰባት የአሜሪካ ከተሞች መንግሥታዊ የዶላር መሸጫዎችን ከፍ ባለ ዋጋ ቅርቦ እየሸጠ እንደሆነ ይገልጻሉ። አገር ቤት ያለውን ዝውውር ደግሞ ራሱ ንግድ ባንክ እንዲያስፈጽም እየተደረገ ነውም ሲሉም ይናገራሉ። አሜሪካ ያሉት የመንግስት መንዛሪዎች ዶላር ይቀበላሉ፣ የኢትዮጵያ ንግድ ባንክ አገር ቤት ብር ያስተላልፋል፣ በ175 ብር እንደማለት። ይህንንም ቢሆን እኛው ብቻ ንስራው ያሉ የሚመስሉት እየቡ ተካሌ ግን አሜሪካው ነው። በአሜሪካ በሚሰሩ ሀዋላ ላኪዎች ላይ እየዛቱ ናቸው። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ የተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ እፈልጋለሁ። የምንወስደው እርምጃ የማያዳግም፣ የኢትዮጵያን ህግ የጠበቀ፣ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ እፈልጋለሁ። የብሔራዊ ባንክ ገዢው የሚያሳስቡት አስመጭና ላኪዎችንም ነው። አስመጭና ላኪዎችን አንድ ዶላር በ175 ብር ትገዙና ወዮላችሁ ይሏቸዋል። አንድ አስመጪ በአገር ውስጥ በባንክ ዋጋ 1 ዶላር በ150 ብር እየቀረበለት ከሆነ 175 ብር ሊገዛ ለምን ገበያ ይወጣል ለሚለው ጥያቄ መልስ የሌለው የእዮብ ዛቻ በባንክ ውስጥ የተተረፈረፈ ዶላር እንዳለም ይጠቁማል። በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ። ብሔራዊ ባንክ የሪዘርቭ አቅሙ በጣም እየጨመረ ነው የመጣው የተከበሩ የባንኮችና የኢንሹራንሶች አለቃ የአገሪቱ ብሔራዊ ባንክ ገዢ ሆይ ታዲያ በቂ የውጭ ምንዛሬ ክምችት ካላችሁና አቅርቦቱም እየጨመረ ከመጣ አሜሪካ ድረስ እየሄዳችሁ ለምን ትዝት አላችሁ የሚለው ጥያቄ መሠረታዊ ነው። አንድ መንግሥት በቂ የውጭ ምንዛሬ አቅርቦት አለ እያለ ወዲያው ደግሞ የውጭ ምንዛሬ በጥቁር ገበያ የምትሸጡ ከአሜሪካ እስከ ዱባይ፣ ከአውሮፓ እስከ ኢትዮጵያ ወዮላችሁ ሲል ከተሰማ ብልጽግና ብቻ መሆን አለበት። ስለ ጉዳዩ የጠየቅናቸው አንድ የፋይናንስ ጉዳዮች ተንታኝ ይህ ሪፎርሙ እንደወደቀ ማሳያ ነው። ሰዎች ሐዋላዎችን የሚመርጧቸው ለምንድን ነው ከተባለ የተሻለ ዋጋ ስለሚያቀርቡ ነው። በገበያ መራለሁ ካልክ በኋላ ጠመንጃ መዛለሁ ማለትን ምን አመጣው ሲሉ ይጠይቃሉ። በአንድ ወቅት ቡልቻ ደመቅሳ በፓርላማ የተናገሩት ነው ያሉትን ንግግር በማስታወስም ገበያን፣ ነጋዴን በማሰር ሳይሆን ተፎካክረህ በማክሰር ነው የምታረጋጋው ይላሉ አስተያየት ሰጪው። ጉም ለመጨበጥ የሚሞክሩና አቅማቸውን የሚያውቁ ሰዎች ስለሆኑ ነው እንጂ አገር ውስጥ ያሉ ባንኮች የሚፈጽሙትን ነገር መቆጣጠር ሳይችሉ አሜሪካ ድረስ መንጠራራት አይገባቸውም ነበር የሚሏቸዋል። ድሪባ ዋቆ የተሰኙ ጸሐፊ በሪፖርተር ጋዜጣ ላይ ሕገወጥ ትይዩ የውጭ ምንዛሬ ገበያ በባንኮች እንደሚካሄድ ብሔራዊ ባንክ አልሰማ ይሆን እንዴ በሚል ርዕስ ባሰፈሩት ትንታኔ እንዲህ ይላሉ። ዛሬ የውጭ ምንዛሬ ለማግኘት ተራ መጠበቅም ሆነ ቅድሚያ በሚሰጠው የአምራችነት ዘርፍ መሰማራት ብቻውን በቂ አይደለም ለደላላው ለባንኮቹ አመራሮች፣ ለውጭ ምንዛሬ ኃላፊው ከእጅ ገፋ በማድረግ የባንክ ኃላፊዎች ላኪና አስመጪዎችን በማገናኘት የራስ ኮሚሽንን በዶላር እስከ 10 ብር በሙስና መልክ ወደ ኪስ ማስገባት የዕለት ተዕለት ተግባራቸው ነው። ለባንኩ ደግሞ የውጭ ምንዛሬ ላይ ተመርኩዞ እስከ 200 ፐርሰንትና ከዚያም በላይ ተቀማጭ ገንዘብ ማስገባት ግዴታ ነው። ይህ ድርጊት ከብሔራዊ ባንክም ሆነ ከዜጎች አይን የተሰወረ አይደለም፣ በማለት አስተያየት ሰጫችን አጠገባቸው ያለውን ሳይቆጣጠሩ ዋሽንግተን ዲሲ ሄደው መዛታቸውን አቅምን አለማወቅ ሲሉ የተናገሩትን ያጠናክሩታል። መልካሙን ሁሉ በመመኘት በዚሁን እሰናበታለን።